ያን ቀን ጂፒኤስ ስትመጣ የመጀመሪያ ቀን ነው። እዛኔ መጣው ለመጀመሪያ ጊዜ ነው የመጣው። አዎ የመጀመሪያ እንደ ጠል ሆንክሌ፣ እንደ አበባ አበብኩ፣ እንደ ሊባኖስ በፊት ሰደድኩ፣ እንደ ወይራሽታ እንደ መያዘው በኔ ያስቀመጠው ዓለምን ለአንድ አመት የሚከታተለኝ ፓስተር ነበር። ፓስተር ፍጹም ይባላልና ደውሎልኝ ምን አለኝ፣ ተነጋግራችሁ ነው የገባችሁት አይደል አለኝ እና፣ ኧረ ፓስተር አይደለም እና አጋጣሚ ነው። አጋጣሚ አጋጣሚ ማለት እኔ ወደ አዲስ አበባ የመጣሁትኝ በአጋጣሚ ነው። እሺ። እና እሷ ናት እንሂድ ብላ ያመጣችኝ። እሷ ግን ህልም አይታ ነበር። እሷ ህልም አይታ ነበር ስትዘምር፣ እንደውም እግዚአብሔር ሰው ከልጅነቴ ጀምሮ ነው ጌታን ያገለገልኩትና ረዥም አመት በአገልግሎት ነው ያሳለፍኩት፣ እና በጣም አሰልቺ ነገሮችን አሳልፌ ነበርና መጨረሻ ላይ ተስፋ ቆርጬ፣ ተስፋ የቆረጥኩት በጌታ ቤት ሆኜ ነው ተስፋ የቆረጥኩት ወጥቼ አይደለምና፣ በቃ ቆርጬ ገጠር ገባለሁ ብዬ ሁሉ ነገር ጨርሼ፣ የአባቴ መሞት ሲመጣ በቃ ጨርሼ አንዳንድ ነገር እስቲ ልግዛ ብዬ ነው አዲስ አበባ የመጣሁት። ምን ልትገዛ

እና በቃ አምንኩ። ከዛን ቀን ጀምሮ በቃ ሚራክል ነው እ ምን ሆነ ከዛም በኋላ ሞገሱ ሞገስ አይደለም። እንደውም ሐዋሳ ላይ ኮፊያ ሪጌ ነበር የተንቀሳቀሰ ነበር። እና ታክሲ ውስጥ የሚያዩ ታክሲ ወዬ ይሉኛል ማለት ወዬ ይሉኛል። ወያን አብዛኞቹ ደግሞ ጂፒኤስ እያሉ ይጠሩኛል ማለት ነው። እና በቃ ተቸገር። ኮፊያ ሪጌ መንቀሳቀስ ጀመረ፣ ዝናው አስቸገረ። እና ሌላው ደግሞ ያየ ሰው ሁሉ እያለቀሰ ነበር። ፓስተር ስንቱ ሰልችቶኝ ነበር እና እያለቀስኩ ነው እያሉ ይደውሉልኛል። እና ለቤተሰብ ይደውላሉ። እና እንደ ከተማም ትልቅ ነገር ነው ለእኛ። እኔ የተወለድኩበት እንደ ከተማም ጭምር ነው የኔ ሚራክል ነው። እግዚአብሔር ሰው ይባረክ። እንዴ የእሱም ምስክርነት በቲክቶክ ሰምቼ ወዬ የሚለኝ እኔ አጣው፣ እግዚአብሔር ሰው ብሎ ሲያለቅስ፣ አንተ ዛሬ እኔ ወዬ እልሃለሁ ስትል ሰምቼ፣ እኔ ወዬ የሚለኝን አጥቻለሁ ብዬሽ ይኸው ወንድሜን ይሼ ነው። ዛሬ ለመጀመሪያ ጊዜ ቸርች ይህን ፈልጌ የመጣው ያው ጌታ ምስክሬን ከሐዋሳ ወይዬ ይለኛል ብለሽ ወይዬ ይለኛል፣ እግዚአብሔር ሰው ብዬ ትናንትና ተሳፍሬ ነው የመጣሁት። እሺ፣ ሳልጸልይልሽ አትሄጂም። እውነት ነው፣ ጸልይልሽ። ወይዬ ቸርች ልበለው? እንዴ እኔ ግን ይሄ ልጅ በጣም ወድጀዋለሁ። አሁን አዲስ አበባ ቀረህ፣ አገልግሎት በር ተከፋፈተህ፣ ከዛ በኋላ አዎ ተከፋፍቷል። ግን እሺ አዲስ አበባ እናስቀረው። አንድ አንድ አንድ አንድ አንድ እኔ አስር ሰዎች ከእኔ ጋር አንድ ላይ ለእሱ ጊፍት የሚሰጥ ሰው እፈልጋለሁ። አስር ሰው እኔ አስር ሺ ብር ጀምሬያለሁ። ተነሽ አስር ሀያ ሰላሳ ኑልኝ። ሰላሳ አርባ መቶ ሺ ደስ አይላችሁም እንዴ? ማለት የተስፋ ቃል አይደለም። አሁን ነው የምናስገባለት። አካውንት አለ፣ ንግድ ባንክ አውጦ አስልካችሁ። ተነስ እንጂ፣ ተነስ ተነስ ስጩ። ማይኩን እንዲ ሲዘምርበት የነበረው ነው አሁን። ንግድ ባንክ አወጣችሁ ሁላችሁ ወዬ እንዲህ ነው እንጂ። እሺ አንድ ሺህ አምስት ሰባሰባት አምስት ሰባሰባት ዘጠኝ ስምንት ዘጠና ስምንት ስምንት ዘጠና

98 ሳሙኤል ሙላቱ ሙላቱ ይኸው ፎቶ ተነስቷል። እግዚአብሔር ሰው ከምሽቱ ሶስት ሰዓት አንዱ ደወለልኝና አንዱ ደወለልኝ። እሺ ወደ ለሳ የኔ ስልክ ስላስቸገሩ ወንድሜ ጋር ደወለና ፈልጌሃለሁ አለኝ። ከዛ ቦታ ቀጠረኝ፣ ሄድኩ። በጣም ስለወደድኩ የትራንስፖርት እኔ ነኝ የምችል አለኝ ማለት ነው። ወደ አዲስ አበባ ዛሬ ትናንት ነው የመጣሁት ለዛሬ አገልግሎት። እሱ ስፖንሰር ነው። አያውቅም ያውቀኛል ግን አንድ ነገር ባይ ዘ ዌይ ልንገራችሁ። እሺ፣ እግዚአብሔር በሚያውቀው በእግዚአብሔር ፊት እውነተኛ ነው መሆነ። እዚህ ቤት ምንም ትሪክ የለን እና ያ ቃል ሁሉ ይህ ሁሉ ሰው ብዙ ዓመት አይከተልም። ሁለተኛ እሺ፣ እኛስ ተነጋግረን እናንድደው እናርገው፣ እኛ ማግነን እንችላለን? አይቻልም እኮ እግዚአብሔር ነው ይህ ልጅ በቃ እንዲወጣ እንዲባረክ ይፈልግ አሁን እሺ እኔ እኮ ለቸርች ለግንባታ 1 ሺ ሺህ ብር ብል እንደዚህ አይመጡም በዚህ ፍጥነት ይመጣል አይመጣም ማር እግዚአብሔር ወረድ ልባቸውን የነካቸው ሰዎች ይህ ቪዲዮን እያዩ እንደ ያላችሁ ናችሁ አይደለም እግዚአብሔር ዘመናችሁን ይባርክ እግዚአብሔር ለእናንተ ይቁምላችሁ ሙሉ እንደሰጠ ነው እግዚአብሔር እኔም ልግባ ሙሉ ይስጠን ወዳችኋለሁ ተባረኩ